ሽ አንድ ነገር ደግሞ ንገረሽ። እየሰማሁሽ ነው እየሰማሁሽ ነው። በተአምር የልጁን ፎቶ በተአምር አንቺ ክርስትያኑ ነሽ አይደል? አዎ። እንደው በመድኃኒዓለም ትይዤሻለሁ ለአንድ ሰው ሼር እና ለአንድ ሰው

በዚህ ብቻ ታደጊ። እንደው በእንደው በመሪ እኛ ባናይሽ እግዚአብሔር አደራ ብቻ ነው አደራ። ኧረ ለምን የልጆች እናት ነኝ፣ ነገ ምን እንደሚገጥመኝ አመሰግናለሁ። በቃ እኛ ነገ ነገ

የመጥፋት ትልቁ ችግር አንዱ አለ። አንዱ ችግርም እንደሆን ታውቃላችሁ። እኔ በህይወቴ በህይወቴ በጣም የተደሰትኩ በቀን ወንድም የሙቶ ትኬ ቆርጭ ሄጄ የቀበርኩ በቀን ምክንያቱም ባይሆን ኖሮ ሞት ነበር። በእርግጠኝነት በእርግጠኝነት ስለማውቀው ማለት ነው። በእርግጠኝነት አትጥፉ። ምን ነው በምክንያት ነው ስጠፉ፣ የራሳችሁን ፓስፖርት፣ ማንነታችሁን የሚገልጽ ምናምን ነገር መያዝ አንድ ትልቅ ነገር ነው። ሲቀጥል ደግሞ ማርያምን ነው ምላችሁ። ከዛች ከሀገራችሁ እግራችሁ ገና አየር ላይ ስትወጣ ምንም ነገር እንደምታጡ እወቁት። ማንንም እንደምታጡ እወቁት። ማንንም በቃ እሩጣችሁ መድረስ እንደማትችሉ በደንብ እወቁት። ይህን ነው ማሳመን ያለባችሁ። እኔ በህይወቴ ለአንድም ለመጨረሻም ጊዜ ተጎዳው ብዬ የማስበው ወንድም የሆነ ጊዜ ብቻና ብቻ ነው። በቃ የተደሰትኩበት ቀን ደግሞ አይች አይቺ ወንድሜ ብዬ አልቅሼ ከቤተሰቦች ጋር መቅበሬ አለመቅበር አብሮ አለማልቀስ የግርሳት ነው እስቲል ያመሆኑ አልወጣልኝ እስቲል አልወጣልኝም። ምክንያቱም በቃ እኔ ወንድሜ ማለት ልጄ ሁሉ ነገሬ ነው። ከዚህ በኋላ ራሱ እኔ ማንም ቢሞትብኝ እንደሱ እማዝን ሁሉ አይመስለኝም። የእውነት ትነግራችሁ የእውነት ትነግራችሁ በጣም ብዙ ቁስል አለሁ፣ ብዙ ቁስል አለሁ፣ ብዙ ቁስል አለሁ። ሊነገር የማይችል ሊወራ የማይችል ሰው እንዴት ነው በጣም ብዙ ጉመራ ያንን ህመም ገብቷቸዋል። ማስታገስ የምትችሉት እናንተ ቢያንስ ሄዳችሁ በማልቀስ ነው። እኔ እንደውም ሞቶልኛል ከሰው ጋር አዝኜ አሁን እሷን ሰምታችኋት ኑና አላቅሱኝ አለች። ከሰው ጋር አልቅሼ ከመጣ ከሄደው ጋር አልቅሼ ነው። አለማልቀስ በጣም ከባድ ነው። ጩሁ። አለማልቀስ በጣም ከባድ ነው። በጣም ያማል። በጣም የሚያማል በጣም ብዙዎች እናታቸውን አባታቸውን እህቶቻቸውን ወንድሞቻቸውን ቀብረው ጸጭ ረጭ ብለው ጮኸው ሳያለቅሱ ብዙዎች ቀርተዋል በጣም መጥፎ ነው ስለዚህ አብዛኞቻችሁ ለመጥፋት ስትሞክሩ አትጥፉም የምንላችሁ በምክንያት እኔ በህይወቴ በቃ በህይወቴ በእድሜ ሙሉ እስከኖርኩ ድረስ ወንድሜ የመቼ ማረሳ ልረሳምም አልችልም መርሳትም አልችልም አይሆንም ከባድ ነው። ስለዚህ እናንተ ደግሞ ቢያንስ ስጠፉ የራሳችሁ ፓስፖርት የራሳችሁ እንትን ነገር ሊኖራችሁ ይገባል። ኤኒዌይስ ምክንያቱም ቢያንስ እናንተ እንደዚህ ስትሆኑ ምንም ነገር እንትን አይልባችሁም። ደግሞ ልጁ በጣም ነው የሚያሳዝነው። እመቤቴን ብታወት በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው።

ያለቀይሱ ቶሎ መስቀል ምን እንደሆነ ምን እንደተፈጠረ እዛ ደግሞ እና ካሲ ቅርታ፣ ስለረበሽኳችሁ እኔ እንደዚህ ሲሆን ኢሞሽናል ሆናለሁ። ማለት ማልቀስ ፈልጋለሁ ግን አላለቅስም። አንዳንድ ጊዜ ከጎናችሁ ሰው ሲኖር የውስጣችሁን በውስጣችሁ አድርጋችሁ ሁሉ ጊዜም ደስተኛ ነው የምትመስሉት ሳ ምክንያቱም አብሯችሁ ያለውን ሰው ላለማስጨነቅ እንጂ ሁሉ ጊዜም እሳት ነው። እመቤቴም በጣም እሳት ነው በጣም እሳት ነው። ማንም ሰው ደግሞ ቢፈጠር እኔ ወንድሙን የሚወድ ወይም የወንድሙን ያክል የሚወዱ ያለው ሰው አይመስለኝም። እናትም ሊሞት ይችላል፣ አባትም አላውቅም፣ ሁላችን እንለያያለን። ልዩነት ይኖረናል፣ ግን እኔ በጣም ወንድሜም በጣም ስለመወዱ ሁልጊዜም በቃ ይሰማኛል፣ በቃ ስሜቴ ሌላ ነው፣ ሌላ ሌላ ዓለም ነው ግን አሁን ላይክ እንደዚህ ምናምን ነገር ሲወራ ምን ሲል በቃ አንተን ትላለ። አንዳንዴ ከባድ ነው። የማትለውጠው ነገር ነው፣ ወይም የማትለውጨው ነገር ነው። መኖር እየቻሉ መኖር ያልቻሉ በጣም ብዙዎች ናቸው። እና በስደት ደግሞ እንደዚህ አይነት ነገር መስማት በጣም ይከብዳል። ከባድ ነው፣ በጣም ከባድ ነው። እሺ በቃ ውሰንዬ ሳ የቀመሰው እኮ ነው የሚያውቀው የቀመሰው ያውቀዋል። እኔ ጅታ ቀልሽ ከእንቅልፌ

ለመርዳት የሄድኩ ጊዜ በጣም ባለውነታዊ ነው ማበረሰብ ምክንያቱም መርዳት ልጇ ሞቷል እና እነሱ ያልነገሯት እንትን ነው። ያልነገሯት እንዳትሰማ ብለው ነበረ። ምክንያቱም ያው እናት ልሆንሽ ነው፣ ግን ደግሞ ሶሻል ሚዲያ እንደምታውቁት ነው። ከባድ ነው እና ያው እንደዚህ ነው። አሁን እሷ እንደምትለው ትክብል ኢቨን እንትን ነው፣ እየተቀበረውም እዛው ነው አባት እየወስጡት ማለት እዛው ነው ሀገራቸው ላይ ነው የቀብሩት። ስለዚህ አሁን እኛ እንግዲህ ማገዝ ያለብን እሷን ነው የምናገዛት። ምንድን ነው እንግዲህ አንድ ሰው ሀገር ያመሰግናል የኒውድ ሜምበር ሲኖች ማገዝ አለብን። አይ ሕፃን የሚባል አይደለም። እንዳየሉ ከሆነ ደላይ በጣም ትንሽ እንደተባለ አይደለም። እሺ፣ እና እጽሄት አለች። እሺ፣ እና ግዛት አለን። ጋይስ ትኬት ትቆርጡላት አላችሁ። እንደገና ከትኬት ባሻገር ደግሞ እንትን አለ ትኬት ብቻ ሳይሆን ሊሴፓሴ አለ መውጫ ወረቀት አለ። የምር በጣም ከባድ ነው። አሁን ይህንን ማስጨረስ በራሱ በጣም ከባድ ነው። እንግዲህ አትጥፉ የምንለው በአንድም በሌላም ሰበብ ዋና ፐርፐዙ ራሱ ይሄ ነው። መጥፋት፣ አያችሁ፣ በጣም ዋጋ ነው የሚያስከፍለው። በጣም መጥፎ ነው መጥፋት። አረጋሽትሙት በጣም መጥፋት በጣም መጥፎ ነው። በቃ መጥፎ ነው መጥፋት። ምንም አያደርግም። አሁን ስትል በጣም ሳሀብ ነው በቃ ጌታ ነ ትጠሪያቸዋለሽ የት አለች እሺ ጠሪያቸዋለሽ ኔትወርካቸው ስላ ሰላም ታስራ ለምን አትገባም ሀዘኗ ላይ ታስራ እዚህ ቆይታ በዚህ በሀዘኗ

ማሬ ምንም የኢትዮጵያ እንትን የለሽም? የኢትዮጵያ ማለት መታወቂያ አንቺነትሽን የሚገልጽ ፓስፖርት ኮፒ ምናምን የለሽም? የለኝም ኢትዮጵያ ቤተሰብ ስልክ ነበር፣ ስልኩ ጋር አብሮ ተሰረቀ። እኔም ያኔ ስልክ አልያዝኩም ነበር፣ ባዱ ነበር፣ ቢሮ ነው የቀረው

አጅማን እኮ ትልቅ ነው ማሪ የቢሮውን ስም አታቅም የቢሮሽን ስም አታቂም አበሻዋን እንኳን አታልበሻድላይ ሀዋ ነው የምትባለው። ሀዋ ፋቲያ ነው የምትባለው። ሁለት ነው ስሟ። እኔ አመዳሞች ጋርምፋቲያ ብላ ነውቢ የጠፍቶብኛል በያት። ሰሞኑን ልጆች አውርተዋት ነበር። እንትን የመጣ ጊዜ እና እንኳን የመጣ ጊዜ አውርተዋት ነበር። ፓስፖርቷን ስጫት ቁጥሩ? እንኳን አይኖር የለኝም ልጆች እንደነሽ ሰላም ነው ሀዋ ስትልኮ፣ ሀዋ የምትባል የኛ ከስተመሮች አሉ አጭር ናት ባያትስቴ አጭር ቀይና ድንቡሽ ያለይ። ኦኬ ሌላ የሆነ ስም ደግሞ አላት አለ ፋጤ ምናምን የምትባል ፋቲያ ፋቲያ ፋቲያ። ኦኬ የምታወራው ፋቲያ ብላ ነው። ቢሮ የምታወ ስታወራ ምናምን የምሰማት ፋቲያ ብላ ነው።

ከዚህ በፊት ቪዛ ተሰርቶልሽ አያውቅም? አያውቅም። እዛ ቢሮ መዳም ልታሰራልሽ ስትል ስምንት ወር ስለተቀመጥኩ ቀራማ ግብቼ ነበር። እዛ ስራ ግብቼ መዳም ልታሰራልሽ ስትል ቀራማውንም የስምንት ወር አንቺ ትከፍል ያለሽ ዲሞለኒም ብር ትከፍል ያለሽ አራት ሺህ ብር ስትላት የቀራማል ከፍል ማን ጋር ሁን አይደለም፣ እጅቱ የቆጠረው ከአንቺ ሁና ነው። እኔ አራት ሺህ ብሩን ቀራማል ከፍል ማለቻት። በዛ ተፋረሱ ቀረ። ከዛ ወስዳ ቢሮ ዘጋችኝ። ያኔ የስምንት ወር ሲሞላኝ፣ በቃ መራጫ አጣው ጠፋሁኝ። ማሬ ሙሉ ስምሽን ከነአያትሽ ሙሉ ስምሽ ከነአያት አለምንሽ። ወንበሩ ብዙ ነህ ነው የሚለው ሙሉ ስሜ የፓስፖርት ስሜ ሺ የኢትዮጵያ ነበር ድረስ ይወጣል እኮ የምንፈልገው ይሄን ቀለል ለማድረግ ነው። አንደኛ ወጪውን ይቀንስልናል፣ ሁለተኛ እሷ አይናሻራ የሚለው ነገር አትንገላተም። ገባሽ? ሲሆን አንዱ አንዱ ስልክ የያዙት በቅርብ ሰዓት ስለነበር አንዱ አንዱ ስልክ ወረቀቱ ተቀዱ አለቀ። በቃ ስልክ እስከሚያዝ ድረስ አለቀ። ስልክ ሲይዝ የለኝም። ሳሪዬ ሀዋ የምትባለው ልጅ ሁለት ሀዋ አሉ። እነሱ ከሆኑ ስምሽን ንገሪ ማሬና አሁን ደውዬል ጠይቃቸው እነሱ ከሆኑ ጋር ነው ነው። ሰላምዬ እየሰማሁሽ ነበረ አለምነሽ ወንበሩ

ጁዬ፣ የኢሳቅን ቁጥር በቀደም ሰጥቼሽ አልነበረ? ሰምዬ፣ ቆይ እናንተ የኢሳቅን ቁጥር ሰጥቼሽ አልነበረ? እስኪ አንድ ጊዜ ሳሪ፣ ምን ጋር ና ብዬሽ ምን እንደሚጨርስላለች